በሚገርም ሁኔታ ከ380ሺህ በላይ ላይክ ከ63 ሚሊዮን በላይ ቪው ከ15000 በላይ ሰብስክራይበር በአንድ ቪዲዮ ካማ ሰላም እንዴት ናችሁ? ከዚህ በፊት ለማታውቁ ቢኒያ ማርጋው ባላለው የስሪዲ ግራፊክስ ባለሙያ ነኝ። የሁለተኛ ዓመት የዩኒቨርሲቲ ተማሪ ያለው ነበር ስሪዲ ግራፊክስ የጀመርኩት። አሁን ላይ ከ ሃያ አምስት ሺህ በላይ ኢንተርናሽናል ሰብስክራይበርስ ያሉት የራሴ የሆነ የዩቱብ ቻናል አለኝ። እንዲሁም በተለያዩ የስራ መስሪያ ዌብሳይቶች ማለትም እንደነ አፕወርክ፣ ፋይበር ባሉት ለብዙ ክላየንቶች እጅግ በጣም ብዙ ስራዎችን ሰርቻለሁ። እንዲሁም አሁን ላይ ኢትዮጵያ ውስጥ የራሴ የሆኑ ፕሮጀክቶች አሉኝ። እንግዲህ ስሪዲ ግራፊክስ ማለት የተለያዩ የስሪዲ ሶፍትዌሮችን በመጠቀም ኮምፒውተር ላይ የተለያዩ ኦብጀክቶችን ክሬት ዲዛይን እንዲሁም አኒሜት እንድናደርግ የሚያስችለን ስኪል ሲሆን በዚህም የተለያዩ ሙቪዎችን፣ ጌሞችን፣ የተለያዩ የምርት ማስታወቂያዎችን በአእምሯቸው የምታስቡትን ማንኛውም ነገር ወደ መሬት ማውረድና መስራት የምትችሉበት ወይም ደግሞ ቪዥዋላይዝ ማድረግ የምትችሉበት ስኪል ነው። ዛሬ እስቲ አንድ ቁም ነገር ላውራችሁ። አሁን ላይ እንደምታውቁት ኢትዮጵያ ውስጥ ብዙ ነገሮች ኢትዮጵያ ውስጥ ብቻ ዓለም ላይ ብዙ ነገሮች ከማኑዋል ወይም ከትራዲሽናል ሲስተም እየወጡ ወደ ዲጂታሉ ዓለም እየገቡ ያሉበት ኢራ ውስጥ እንገኛለን። ይህ ብቻ አይደለም፣ እንግዲህ አሁን ላይ የሰዎች ላይፍ በፊት ከነበረው ላይፍ ስታይል ተቀይሮ ብዙ ነገሮች ወደ ዲጂታል አለም ተቀይረዋል ለምሳሌ በፊት እንደምናውቀው አንድ ወጣት ልጅ አስሮለቲ ክፍል ተምሮ ተፈትኖ ከዛ ዩኒቨርሲቲ ይገባል ከዛ የመረጠውን ጆርኒ የመረጠውን ፊልድ ይማራል ከዛም ያው ዲግሪውን ይዞ ይወጣል ስራ ይቀጠራል መደበኛ ላይፉን ይቀጥላል ይውላችሁ አሁን ላይ ያ መንገድ ቶታሊ ተቀይሯል ጋይስ እንደ በፊቱ አስሮለቲ ክፍል ተፈትናችሁ ዩኒቨርሲቲ ገብታችሁ ከዛ ና አምስት ውድ የሆኑ አመታትን ከህይወታችሁ ላይ ቀንሳችሁ ወይም ሰውታችሁ በያዛችሁ ዲግሪ ደግሞ ስራ አግኝታችሁ አሁን ላይ ባለው የላይፍ ኤክስፔንስ ሰርቫይቭ አደርጋለሁ ማለት ፈጽሞ ማይቻል፣ ጭራሽ ጊዜውም ያለፈበት ነው። እኔ ፐርሰናሊ የዩኒቨርሲቲ ክላስ ጨርሻለሁ፣ ነገር ግን እመኑኝ ሲቪን የት እንዳስቀምጥኩት እንኳን አላስታውሰው። ለምን ይህን ትላለክ ካላችሁኝ አንድ ምሳሌ ልንገራችሁ። እኔ 10 ወይም 15 ደቂቃ ፈጅቶብኝ የስሪዲ ግራፊክስ ባክሲን ስክሪን ሪከርድ አደርጋለሁ 10 ወይም 20 ደቂቃ በዛ ከተባለ ያለ ሰላሳ ደቂቃ ፈጅቶብኝ ኤዲት አደርገዋለሁ። እንግዲህ አንድ ሰዓት ባልሞላ ጊዜ ውስጥ ሰርቼ አፕሎድ የማደርገው ቪዲዮ አንድ የባንክ ሰራተኛ ወሩን ሙሉ በሳምንት ስድስት ቀን ከጠዋት እስከ ማታ ሰርቶ ከሚከፈለው ገንዘብ በላይ አንድ ሰዓት ባልሞላ ጊዜ ውስጥ የሰራሁትና አፕሎድ ያደረኩት ቪዲዮ ይከፍለኛል። ልብ በሉ ይህንን በኋላ በማስረጃ ያሳያችኋለሁ። ታዲያ ለዚህም ነው እንግዲህ የግድ ዲጂታል ስኪል ሊኖረን የሚገባው። ለዚህም ነው እኛም ኢትዮጵያ ውስጥ ማንም ሞክሮት ያላስተማ የተማረውን የስሪዲ ግራፊክስ ኮርስ ለመጀመሪያ ጊዜ እጅግ በጣም ጥንቅቅ ባለ መልኩ በብዙ ቲሞች ተሳትፎ ለእናንተ ይዘን የመጣ ነው። እንግዲህ በዚህ ኮርስ የስሪዲ ግራፊክስ በብሌንደር ሶፍትዌር የምትማሩ ይሆናል። ብሌንደር እንግዲህ እንደሚታወቀው አሁን ላይ በዓለማችን ላይ የስሪዲን ዘርፍ እየመሩ ካሉ ሶፍትዌሮች ውስጥ አንዱ ነው። እጅግ በጣም ብዙ ሰዎች ሪኮመንድ የሚያደርጉት ሶፍትዌር ነው። እሱ ብቻ ሳይሆን ለእኛ ደግሞ የተለየ ሰርፕራይዝ አለው። እሱም ምንድን ነው? ይህን የመ ስለ ሶፍትዌር መቶ በመቶ ፍሪ መሆኑ ነው። ብሌንደር የተለያዩ የስሪዲ ግራፊክሶችን በተለያዩ ስሪዲ ሶፍትዌሮች ሄዳችሁ እንድትሰሩ አይጋብዛችሁም። ራሱን ችሎ ሁሉንም ነገር እንድትሰሩ ስካልፕቲንግ፣ ቪኤፍኤክስ፣ የተለያዩ ኮምፖዚቶችን፣ የተለያዩ ቱዲ አኒሜሽኖችን እነዛን ሁሉ በአንድ ላይ አጠናቅሮ የያዘ በመሆኑ የተለያዩ ስኪሎችን ሄዳችሁ መማር አይጠበቅባችሁም። በዚህ በአንድ ስኪል ብቻ ይህን ሁሉ በአንድነት መስራት ትችላላችሁ። በዚህ ሶፍትዌር እንግዲህ ምንም ነገር መስራት ትችላላችሁ። የራሳችሁን ሙቪ ሜክ ማድረግ ትችላላችሁ። የተለያዩ ስሪዲ ካራክተሮችን ሞዴል እያደረጋችሁ መሸጥ ትችላላችሁ፣ ልክ እኔ እንደማደርገው። እንዲሁም የተለያዩ የማስታወቂያ ስራዎችን፣ የተለያዩ የፕሮዳክት ቪዥዋላይዜሽኖችን በቀላሉ መስራት ትችላላችሁ። ይህ ብቻ አይደለም፣ የራሳችሁን ዩቲዩብ ቻናል ከፍታችሁ ምንም ነገር መስራት ትችላላችሁ። ስሪዲ ግራፊክስ አንድ ሊሚትድ የሆነ ኒች አይደለም። በውስጡ ብዙ ፈንክሽናሊቲዎች ያሉት ስኪል በመሆኑ ለምሳሌ ካራክተር አኒሜሽን ራሱን የቻለ ኒች ነው። የተለያዩ ሀርድ ሰርፌሶችን ሞዴል ማድረግ፣ እነዛን ሞዴሎችን መሸጥ ራሱን የቻለ ኒች ነው። ቱዲም መስራት ትችላላችሁ። ቪኤፌክስ መስራት ትችላላችሁ። ጋይስ ይህንን ስኪል መማር አለባችሁ። ኢትዮጵያውያን በመሆናችሁ ደግሞ ሞር ላኪ ትሆናላችሁ። ይህን ኮርስ በመውሰድ እንዴት ብላችሁ ልትጠይቁ ትችላላችሁ። እንግዲህ እንደምታውቁት ኢትዮጵያ ውስጥ ቲቪ ቻናሎችን ቼክ አድርጋችሁ ማየት ትችላላችሁ። በጣም ብዙ የሆኑ ቲቪዎች አሉ። በየቀኑ ቲቪዎች ይከፈታሉ። እነዚህ ሁሉ እናንተን ነው የሚጠብቁት። ኢትዮጵያ ውስጥ የተለያዩ ፋብሪካዎች፣ የተለያዩ የፐርሰናል ብራንዶች እየተከፈቱ አሉ። ኮስሞቲክስ የተለያዩ ፕሮዳክቶች አሉ። እነዛ ሁሉ እናንተን ነው የሚጠብቁት። አፕወርክ ላይ ገብታችሁ ፋይቨር ላይ ታችሁ ማየት ትችላላችሁ። በየቀኑ የስሪዲ ባለሙያዎችን የሚፈልጉ እጅግ በጣም ብዙ ስራዎች አፕሎድ ይደረጋሉ፣ ፖስት ይደረጋሉ። ለዚህም ነው የስሪዲ ግራፊክስ መማር ያለባችሁ። አይስ በዚህ ስኪል ከምታስቡት በላይ ገንዘብ ሜክ ማድረግ ቀላል ነው። ይህንን አሁን በስልኬ ላሳያችሁ። አንድ ጊዜ አንድ ክላየንት ከአፕወርክ ተቀብዬ እየሰራው ነበረ የጌሚንግ አሴት ስራልኝ ብሎኝ ነበረና ለምን እንደ አዲሽናል ዩቲዩብ ላይ ይህንን ስክሪን ሪከርድ አድጌ በሾርትፎርም ሼር አላደርገውም በሚል እንደ ቀልድ አንድ ቪዲዮ ሼር አደረግኩኝ። በሚገርም ሁኔታ ከ380 ሺ በላይ ላይክ ከ6.3 ሚሊዮን በላይ ቪው ከ15 ሺ በላይ ሰብስክራይበር በአንድ ቪዲዮ ይህ ማለት እንግዲህ የዩቱብን አልጎሪዝም ታውቁታላችሁ ብዙ ገንዘብ ሜክ አድርጌበታለሁ እንግዲህ የቻናል ስም ኢትዮሲጂ ይባላል ገብታችሁ እዩ 5 ሚሊዮን 6 ሚሊዮን 3 ሚሊዮን 4 ሚሊዮን በጣም ቀላል እና ኢዚ ምንም ሳላደርግ የሚመጡልኝ ቪዎች ናቸው በነዚህ እንግዲህ ብዙ ገንዘብ አሁን ላይ ሜክ ማድረግ ችያለሁ እንግዲህ በነዚህ እንግዲህ በመቶ ሺዎች የሚቆጠሩ ገንዘቦችን ነው ሜክ ማደርገው በዚህ ስኪል። የግዴታ የሆነ ክላይንት እንዲቀጥራችሁ መጠበቅ ልክ እንደነ ቪዲዮ ኤዲቲንግ እንደነ ፎቶሾፕ የሆነ ክላይንት የግድ መጠበቅና በዛ ዲፔንድ መሆን አይጠበቅባችሁም። የራሳችሁን ፕሮጀክቶች መስራት ትችላላችሁ። የራሳችሁን ስሪዲ ሞዴሎችን ሞዴል እያደረጋችሁ በተለያዩ ፕላትፎርሞች ላይ ትሸጣላችሁ። በዚህም በጣም ብዙ ገንዘብ ሜክ ማድረግ ትችላላችሁ። እሱ ብቻ አይደለም፣ የተለያዩ ፕሮዳክቶችን፣ የምርት ማስታወቂያዎችን ቪዥዋላይዝ ማድረግ በተለይ ደግሞ ኢትዮጵያ ውስጥ መስራት ከፈለጋችሁ እመኑ ጋስ ያልተበላበት ያልተሰራበት ሙያ ነው። ስለዚህ በጣም በብዙ የቲቪ ቻናሎች መስራት ትችላላችሁ። በራሳችሁ ዩቱብ ቻናል ከፍታችሁ ከፈለጋችሁ ቱቶሪያል፣ ከፈለጋችሁ አኒሜሽን ሬንደር እያደረጋችሁ በመልቀቅ ኢቨን እስከ ሆሊውድ ድረስ ካስት መደረግ ቻንስ አላችሁ። ስለዚህ ይህን ስኪል መማር አለባችሁ። እንግዲህ ይህ ኮርስ ከ25 እስከ 27 ኤፒሶዶች ያሉት ሲሆን በ27ቱም ክላሶች እጅግ በጣም ጥንቅቅ ተደርጎ በተሰራ ፍሎው እና ሲኩዌንስ ከመጀመሪያ እስከ መጨረሻው ድረስ የ3ዲ ግራፊክስን እጅግ በጣም በጥንቃቄ የምናስተምራችሁ ይሆናል። ይህ ክላስ ተራ ክላስ ብቻ አይደለም፣ ራሱን የቻለ ኮሚኒቲ ነው ቢልድ የምናደርገው። የራሳችን የሆነ የተለየ የቴሌግራም ግሩፕ ይኖረናል፣ ቻነል ይኖረናል። እዛ ላይ የተለያዩ አሴቶችን የተለያዩ ክላይንቶችን ሼር እንደራረጋለን። አንድ ጊዜ ክላሱ ጀምሮ እስኪያልቅ ድረስ ብቻ ሳይሆን እስከ መጨረሻው ድረስ አንድ ላይ ሆነን የምንሰራበትን ብዙ ብዙ ገንዘብ ሜክ የምናደርግበትን ኮሚኒቲ እንፈጥራለን። ይህ ኮርስ እንግዲህ አምስት በተለያዩ ቻፕተሮች የተዋቀረ ሲሆን አንድን ሰው ከጀማሪ እስከ ፕሮ ሌቨል ድረስ እንዴት ቡስት ማድረግ እንደምንችል ብዙ ጥናቶችን ካደረግን በኋላ ታቅዶ ታስቦ ብዙ የተሰራበት ኮርስ ነው። እንግዲህ በእነዚህ አምስቱ ቻፕተሮች ብሌንደርን ከመጀመሪያው እስከ መጨረሻው ከሀ እስከ ፐ በአማርኛ በቀላል ቋንቋ ትማራላችሁ። አምስተኛው ቻፕተር ላይ ፖርትፎሊዮ ነው የምንገነባው። ምክንያቱም ተማሪዎቻችን ስራ ሳይጀምሩ ገንዘብ ሜክ ማድረጋቸውን ሳናውቅ በጭራሽ ስለማለቃቸው ስራ ጀምራችሁ ገንዘብ ሜክ ማድረግ ጀምራችሁ ምሁራችሁ ነው ማለት ነው፣ ኮርሱ የሚያልቀው። እኛ ግን አንለያይም፤ ምክንያቱም ኢትዮጵያ ውስጥ ለመጀመሪያ ጊዜ የ3ዲ ግራፊክስ አርቲስቶች ኮሚኒቲ ቢልድ ቢውልድ እያደረግን ያለ ነው። ስለዚህ በዚያ ኮሚኒቲ ውስጥ የተለያዩ አሴቶችን ሼር እንደራረጋለን፣ የተለያዩ ስራዎችን በግሩፕ እንሰራለን፣ እጅግ በጣም ብዙ ገንዘብም ሜክ እናደርጋለን። ሶ ውድ ጊዜያችሁን አታጥፉ፣ ይህ ኮርስ እንዳያመልጣችሁ ተማሩ፣ ቋሚ የሆነ ገንዘብ ሜክ ማድረግ ጀምሩ። ሶ ይህን ኮርስ ለመመዝገብ እና ለመጀመር ከታች ዲስክሪፕሽን ዲስክሪፕሽን ላይ ኢንፎርሜሽኖች ተቀምጠውላችኋል። በዛ ኮንታክት አድርጉን። አመሰግናለሁ።